ወገኖቼ እህት ወንድሞቼ፣ እንኳን አደረሳችሁ። ክርስቲያኖችም እንግዲህ የእናንተም እየደረሰላችሁ ነው እና እነዚህ ልጆች እንግዲህ አስቀውኛል። ከብር ምን እንዳሉ ይሄን ሁሉ ዩኒፎርም ከምሰጠኝ ከምገዛልኝ ብሩን ብሰጠኝ እያሉ ነው። ሶስት ሶስት ነው አራት አራት ነው የተገዛላቸው ማለት ነው። ግን መዳሞቻቸው ጎበዝ ናቸው። እንደዚህ ሶስት አራት ባንዴ ማንጣት ዩኒፎርም ቢሆን አሪፍ ነው። እኛ እኮ ለኤድ ሲገዙልን አንድ ቀሚስ ነው የሚገዙልን፣ አንድ አንዷን ብቻ ነው የሚገዙልኝ። አንድ ነው የገዛችን። ግን አንድ ጫማ ገዝታል ነበረ። ትንጥ እየናታ ትሆነችኝም። ግን ያንንም አልሐምዱላ ሽኩረን እናመሰግናለን ማለት አለብን። ማለትም እኛ እነሱ ጠለቦች ሊሆኑ ይችላሉ፣ እኛ ደግሞ ህገ ወጥነን። ግዴታ የለባቸውም ስለዚህ ብታመሰግኑ ጥሩ ነው ነው የምለው የሰጧችሁን የመዳም ቅመሞች እንግዲህ ይዘው በኪስ በዚህ በኪስ አርጋን የሰጠችኝ እያለች ነው። እኛ ደግሞ ደህና ነገር ነው ብለን ምናምን ምን ስለሰራሽ ነው ደህና ነገር የምትሰጭው፣ ብርሽቆን ደሞዝሽ እየተከፈለች ነው። እረ ተው ተው አትቀልዱ። ይህንኑም ገዝታችሁ ልበሱ ብትባሉ ምን ልትሉ ነው? የመጣነው ብር ፍለጋ ነው እንጂ ልብስ ፍለጋ ስላልሆነ ያገኘ ነው ለብሰን መስራት አለብን። ሌላው ነገር ደግሞ እኔ አንድ ቀን ልብስ ገዙልኝ መዳሚ ልብስ ገዛችልኝ ስጦታ ሰጠችኝ፣ እንደዚህ ነው እንደዚህ ነው ብዬ ሚዲያ ላይ አውጥቼ አላቅፍን። እንጃ አውጭም አውጭም አይለኝም። ሲጀመርም ይገዙልናል። ሁሎችንም ሁላችንም በሄንበት ቦታ ሌላ መት ባል ለኢድ ይገዙልናል ልብስ። ይሄ ነው ባትሉትም የሆነ እጅ ፍፍፍ ያለ ቡፍፍፍ ያለ በቃ ተንጃፈን። ያው እኛ ደህና ነገር ስንለብስ ስለማይወዱ በሰራተኛነታችን መጠን ማለት ነው በቃ እንኳን አረቦች እና የእኛ ሀገሮቹ የራሳችን ሰዎች ራሱ ታያችሁ፣ በየፊልም ላይ በየድራማ ላይ ደህና ልብስ ስትለብስ ምንድነው ይሄ የለበሹ ነው የምትለው፣ እንኳን አይደለም እነዚህ። ስለዚህ እኛ ደህና ነገር አይገዙልን የሚያው፣ በፈፍ ያለ ጀፈፍ ምናምን ያለ ይገዙልናል። ግን አንድም ቀን ሚዲያ ላይ አውጥቸው አላቅም ተገዝቶልኛል? ሌላም ሌላም ስጦታ እንሰጣለን፣ ብርም እንሰጣለን። የጌታ ጌጦችም እንሰጣለን ምናምን፣ ግን ብርቅ አይደለም። ምንም አይመስለኝም፣ ወላሄ አልደሰትም። ለምን እንደሆነ እንጃ፣ በሰጡ ነገር ምንም ደስታ የለኝም። በተለይ ኤድ ሲመጣ ማለት ነው፣ ወዲህ ብሰኛል፣ ይከፋኛል። በቃ ከቤተሰብ ተለይተን ስንት አመት እየኖርን ነው፣ ስንት ነገር አለ። በተለይ ደግሞ እኔ አምና ከልጄ ጋር ነበርኩ፣ ዘንድሮ ልጄ የለም ወደ ሀገሩ ስለገባ በቃ ምንም አልመሰለኝም። አልወደሽውም ወይ ሴትዮ፣ በቃ ደስ አላለሽም ወይ ምናምን ገዝታ የመጣይቀን ሞክረዋለች ሞከርኩት። ከዚያ አውልቄ ቁጭን ያደረግኩላት እዛው ሽኩረን ብዬ ምንም አልመሰለኝም። ሰው አውልቆ ይዞ በፌስታል አድርጎ ይዞ ወደ ክላሱ አይሄድም። እዛው ቁጭ አድርጌው ነው የሄድኩት። እኔ ደግሞ በኋላ ላይ ሳስታውሰው እንዳልወደድኩት ነገር ትቆጥረዋለች ብዬ ነበረ። ይሄን ዝናብ አያችሁት? በጣም ደስ የሚል ዝናብ ነበረ። ይሄ ዝናቡ ደግሞ ኢትዮጵያ ነው እና አልወደድሽውም ወይ ምናምን እያለች ነበረ። አልወድጀዋለሁ በጣም ደስ የሚል ልብስን የገዛ ይልኝ ይህ እንድሉ ልብስ ይመስለ ወላ በጣም ደስ ይላል፣ ግን ወድጀዋለሁ ማለትም ውስጤ ሌላ ነገር እያሰበ ምንም አልመሰለኝም። አውልቄ ዝም ብዬ አጠፍጠፍ አርጌ እዛው ቁጭ ያደረኩላቸው ገዝተው እንደመጡ ማለት ነው እና ይሄን ያክል ነው። አምናም፣ ሀቻምናም ከዚያም በፊትም ከነ ልጄ ነው የሚገዙልኝ። ሲጀመር እኔም ከነ ልጄ ይገዙልኛል። እንኳን ለኔ ብቻ አይደለም፣ ከነ ልጄም ነበር የሚያለብሱኝ። አልሐምዱሊላ። አረቦች ጋር እንዲህ አይነት ነገር የለም። አንዳንድ ጊዜ ስለዚህ የመጣ ነው፣ ብር ፍለጋ ነው። ብዙ ብዙዎቹ ደግሞ አረ መዳሜ የገዛችልኝ ልብስ ጉፍፍ፣ አረ መዳሜ እንዲህ ያደረገችልኝ፣ ረ ብስሚላ ሚዲያውን ጣጥረ ቆታል፣ ማለት ነው። አታመሰግኑም፣ ሽኩረን በሉ። ይህን ደግሞ ሚዲያ ላይ አውጥታችሁ መዳማችሁ ታይዋለች። ቲክቶክ አይታይ እንዳይመስላችሁ ትታያላችሁ፣ እና ትዝብት ይወስዱባችኋል። ጥሩ አይደለም እላችኋለሁ። አለመስጠት አለማልበስም መብታቸው ነው። ግን እነሱ አዲስ ሲለብሱ እኛም አዲስ እንድንለብስ ነው የሚገዙልን፣ ማለት ነው። ለዛ ነው ባያምርብንም ግን አዲስ ሆነ መቀየሩን ይፈልጋሉ። ለዛ ይገዙልናል። እና ጌዛቸውን አላይ ክፈላቸውን እንወዳቸዋለን። ሀገራችን እንግዲህ ዝናብ እየጣለልን ነው፣ በደንብ አድርጎ ማለት ነው። በጣም ደስ የሚል ዝናብ አላ ያደዝቃቸው። እንሻላ ሀገራችን ኢትዮጵያ ሰላም ትሆንልን። እንግዲህ ዝናብ ግዴታ ነው፣ ያስፈልገናል። አዝመር አለማዝመር ለብዙ ነገሮች ያስፈልገናል። እና ኢትዮጵያ ላይ ይህን የመሰለ ዝናብ እየጣለላቸው ነው። ሀገራችን፣ ደስ ስትል አረንጓዴ ናት። የተፈጥሮ ውበቷ አርቲፊሻል ውበት አይደለም። ይሄ አረንጓዴው የተፈጥሮ ነው። ስብሓንላ ደስ ደስ የሚል ኢትዮጵያ በዚህ ሰዓት ላይ በቃ ዝናቡ ሲያባራ ደግሞ ።